ሀዲስ ሀቢብ ለእኔ ጥሪ ያቀርቡልኛል ሰምተ ነው የሚችል ከሆነ በስርዓት ቁርአን ብተጅዊድ ማለት ብተጅዊድ ቁጭ ብሎ እያየ አይደለም በሒፍዝ ተውት እያየ ቁርአን በነዛር እያየ እኔም ላይ ብላ ያስቀምጣችሁ የምር ለቁርአን የሚጨነ ከሆነ ቁርአን ስቱዲዮ የምትከፍት ይመስል ምናም ብሎ የሆነ ስክሪን ሪከርድ አሳይቶ የነበረ ትልቁ ወንጀል እኮ ሽርክ ነው ፍከይፍ እንዴት እንድዚህ አይነት እቅድ ይዘን የሽርክ ስንኞችን

የሰው ጭንቅላት እየበረዝን እንዴት እናስተላልፋለን? አምስት ቲክቶክ ቻለንጅ የሰራች ልጅ እንደዚህ ብላ ወጥታ ለዘፈን ምናም በላ የሰራች ልጅ አለ። ነሺዳዎች እኔ ማዳመጤ ወይም እኔ መጠቀሜ አንተ ትክክል ትክክልኝ ብለህ እንድታስብ ያደረገ። እንደምታውቀው እኔ ከዘፈኑ አለም በቅርብ ነው የተላቀቅኩትና የተከተለ ሁሉ ወይም እ ነሺዳዎች ረያጀማ ስንት አይነት ሰው ነው ያለ? ጭራሽ ለምን አሰላሙ አለይኩም ትላለህ? ወገንተኛ ላደረገህ ማሁን

ቅድምስ ስ መግቢያ ላይ ስለነበር አይደለ? የሚዲያ አሁን በሙሉ ጊዜ የምትሰራበት ወገንተኛ የሚለውን እስ ዲፋይን አድርግልኝ ወገንተኛ ምን ማለት ነው? ለምሳሌ ሰላም አለይኩም ብለህ ነው የምትጀምረው። ቻናልህም ተ 12 ሚሊዮን ብር

ወላሂ ዝና ሲመጣ ጭምልቅልቅ ነው የምትለው። አላህ ካለ በጀ። ይህንን ቪዲዮ ለነማን ሼር ማድረግ እንዳለባችሁ እኔ አልነግራችሁም። በደንብ ሼር አድርጉ። እንደዛ ቀን ሸይጣን የሚቆጭበት የሚዋረድበትና የሚከነከንበት ቀን የለም። ፈመን ሸረሐ ላሁ ሶድረሁ ሊልኢስላም ፈሁወ ዐላ ኑሪን ሚን ረቢህ

በጋራ እንመለከታለን። ከእናንተ የሚጠብቀው ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነበራችሁ አለቀም ላይክ ላይክ እያደርጋችሁ ሀሳብ እናስተታችሁ ሰጣችሁ፣ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ እንሻአላህ። እንዲሁም ደግሞ የእንግዲህ ሙዓዝ ሀቢብ ጉዳይ በጣም መነጋገሪያ ሆኗል። በተለይ ሰሞኑን ማለት ነው። ከዛ ጋር የተለያዩ ቪዲዮዎች አሉ። ሙዓዝና ሙቤም ደግሞ ሊፋጠጡ ነው። ብዙ ተቃውሞች እየገጠሙት ነው። እሱም ደግሞ እኔ የምሰራው ስራ ልክ ነው ብሎ 12 ሚሊዮን ብር ጠይቆ፣ ለማንኛውም እነሱ እነሱን ቪዲዮዎች እንመለከታለን እንሻአላህ። የምንማማርበት ቪዲዮ አለ።

ይህ ቻናል ሰብስክራይብ አድርጉት። ቀጥታ ወደ ቪዲዮ አለፍኩላችሁ። ያ ጀማ ሸይጣን የሚቆጭበት ቀን ስብንላ እስኪባ ጋር እንስማ። ይኸውም አረፈ አላሁ ስብሓነሁ ወተዓላ በአመቱ ከሚገኙ የትኛውም ቀናት በላይ በቁጥርም በኳሊቲም አላህ ስብሓነ ተዓላ ባሮቹን የሚምርበት ቀን ነው። እንደዛ ቀን ሸይጣን የሚቆጭበት የሚዋረድበትና የሚከነከንበት ቀን የለም።

የሙ ዓረፋ ላይ ከምን ከሚማርላቸው ሰዎች ብዛት ማለት ነው። በዛች ያቺ እንግዲህ ያለችው ዘጠነኛው የዙል ሕጃ ቀን ናት። ያቺ ዘጠነኛው የዙል ሕጃ ቀን በእነዚህ አስር ቀናቶች ውስጥ የተካተተች ናት ማለት ነው። በዚህ ዙል ሕጃ ቀናት ውስጥ ያ ጀማ ሁላችን መልካም ስራዎች እያበዛን ነው ብዬ አስባለሁ። ኢንሻ አላህ እንዲሁም ደግሞ ከነገ ወዲያ ማለት ነው ነገ ሮብ ነው፣ ከዛ ሐሙስ

ዙል ሂጅ ዘጠነኛው ቀን ሁላችንም ኢንሻአላህ የአንድ ዓመት ወደፊትና ያለፈውን አንድ ዓመት የሁለት ዓመት ወንጀል እናስምር፣ ሸይጣንን እናስቆጨው። ያጀማ በዚህ ደረጃ ሸይጣን የሚቆጭበት እንግዲህ በጣም ብዙ ሰዎች አላህ ወንጀላቸውን ይቅር ይላቸዋል። ስለዚህ አላህ ከዛ መካከል ሁላችንም ያደርገን። የማ ዝና ሲመጣ እንዲሁም ደግሞ ገንዘብ ስናገኝ የምንቀያየር ሰዎች እንስማ

ወላሂ ዝና ሲመጣ ጭምልቅልቅ ነው የምትለው። አላህ ካለበች ይህንም ቪዲዮ ለእነማን ሼር ማድረግ እንዳለባችሁን ያነግራችሁም። በደንብ ሼር አድርጉችን። ዝነኞች፣ በአጋጣሚ ዝናን የተጎናጸፉ ዝና ሲመጣ ዲናቸውን ማንነታቸውን የረሱ ሰዎች አሉ። የሉም? አሉ። አሉ ዝና ስላችሁ በዚህ ልክ አይደለም። ይህንም ምስል ያለ ምክንያት አይደለም ያመጣሁት።

እዚህ ጋር የምትመለከቱት ተጫዋት ዑስማን ይባላል። ዑስማን ዲምቤሌ በፓሪስ ሴን ጀርመን ውስጥ የሚጫወት ተጫዋች ነው። ባለፈው በተደረገው የቻምፒዮንስ ሊግ ፍጻሜ ላይ ዋንጫውን ካነሳ በኋላ ምስትየው ከእሱ ጋር ደስተዋለ ለመግለጽ ወጥታ ነበር። ልጁ ስታዩት ይህን ህል በጣም በስነ ምግባር እንትን የተባለ አይመስልምና ግን በብዙ መድረጎች ላይ ሚስቱ እንዲላት አያቸው። ዝና ቢመጣ እንኳን ዲንህን አትልቀቅ

ዲንህን የሚያስለቅቅህ ዝና ቀብር ውስጥ ካንተ ጋር አይገባም። ጭም ልቅልቅ ልቅልቅ አትበል። ዝና ስለመጣብ፣ ወላሂ አላህ ከፍ እንዳደረገ ዝቅ ያደርግሃል። ሰው ወላሂ አላህ ከፍ እንዳደረገን ዝቅ ያደርግናል። ዝና ሲመጣ

ብዙ ተግባር ገንዘብ ማግኘት ስንጀምር የምንቀያየር፣ ስብሐነላህ ማንነታችን የምንረሳ ኢቨን ቤተሰባችን ሁሉ እስከ መተው ድረስ። በተለይ አሁን ቲክቶክ ላይ የሚወጡ ሰዎች፣ በተለይ ሴቶች ልናገር፣ በዚሁ አጋጣሚ ልክ ፎሎወር ምናምን ማግኘት ሲጀምሩ

ተቀባብታ ማትቀባበዋ ልጅ መቀባበት ትጀምራለች፣ እንዲሁም ደግሞ ማጨፍሯ ልጅ ትጨፍራለች። እንዲሁም ደግሞ ላይ ላይ ብዙ ከሷ የማይጠበቅ ከዛም አልፎ ደግሞ ኢቭን ፀጉሯን እስከ ማሳየት ድረስ የምደርስበት አጋጣሚ የለ። በሱሪ ኢቭን ከዛ ሱብሃነ አላህ፣ አላህ ይጠብቀን ከእንደዚህ አይነት ነገርና ዝና ሲመጣ የምንቀያየር ሰዎች አላህን ልንፈራ ይገባል። ሁላችንም ወደ ቀብር እንገባለን። ሁላችንም ጥያቄ ያለብን ጃሃነም ፊት ለፊታችን ነውና

ኢንሻአላህ በተለይ በዚህ ሒጅ ቀናት ውስጥ አሁን ማስተላለፍ እንፈልገው አደራ ለማለት እወዳለሁ። ዙል ሒጃን ዘጠነኛ ቀን እንሱ የሙአዝ ሀቢብ ጉዳይ ነው፣ አብዛኛ መነጋገሪያ ነው። ዙዙ ባለፈው እንግዲህ ትክክለኛ ነገር ተናግራ ሀሳብ ሰታበት ነበር፣ እሱም ቪዲዮ ሰርችበት ነበር። ድጋሜ እሱም ቪዲዮ ተመልክቶ እሱም እንግዲህ ምላሽ ሰጥቷል። በዛ እንትን ተርሶ እሷም ምላሽ ሰታለች። በጋራ እንመልከት። ነሺዳዎች ማለት ነው። አሁን ልታጠፋው ትችላለች። ይሄን እንትን ከለቀቀች በኋላ አራት አምስት ቲክቶክ ቻለንጅ የሰራች ልጅ

እንትዚህ ብላ ወጥታ ለዘፈን ምናምን በላ የሰራች ልጅ አለ። ግርም ገብቼ ሳይ እንዳለ በእኔ ነሺዳዎች ነው ቻለንጆችን የሰራችው ልጅቷ። ስሟን መጥቀስ በእናንተናንትን ደስ ስለማይል ነው ያው

ምን በወጣ እንኳን አይደለም። ነሽዳዎች ላጠፋ ይቅርና በፊት ሙዚቃዎች የራሱ አሉ። እኔ ከነሽዳዎች እኮ ችግር የለብኝም። ገብተው ና ፈትሻል ማለት ነው። ግን ቆይ ለምንድን ነው የአንተ የአንተ ነሽዳዎች እኔ ማዳመጤ ወይም እኔ መጠቀሜ አንተ ትክክል ነኝ ብለህ እንድታስብ ያደረገ? እንደምታውቀው እኔ ከዘፈኑ አለም በቅርብ ነው የተላቀኩት፣ እና የተከተለ ሁሉ ወይም ሽዳዎችን የተጠቀመ ሁሉ ትክክል ነው ማለት አይደለም። እኔንም አንተንም ተጠቃሚ ሆኑም አላህ ስብሀን ወታላ ውልቅ አድርጎ ወደ ቀጥተኛው መንገድ ይመልስ። እኔ ችግሬን እኮ ግልጽና ግልብ አድርጌ ተናግሬአለሁ። አውለውያት የሚባል ነገር አለ። ቅድሚያ መሰጠት ያለባቸው ነገሮች አሉ።

የመስጊድ እጥረት ያሉበት ገጠር ማዎች አሉ። በአክፍሮት ሀይሎች የተከበቡ ማዎች አሉ። የተቸገሩ አሉ። እንደዚህ አይነት ነገር ላይ ቅድሚያ መሰጠት እየተቻለት መጥቶ አየር መያዙ አስፈላጊ አይደለም። ለተራ ነገርና ማድረግ ስለምትችለው ነገር ማለት ነው እንጂ እናንተም ደግሞ እንጂ። እንዴ አንዳንድ ሰው መቶ ምናምን አ ሊሰጡ የተባሉ በቃ ተቀምጠ ቪዲዮ ላይ ከምትሰራ ቪዲዮ የሰሩብኝ ሰዎች፣ የመነሸኑኝ ሰዎች ብሩን ቢያስገቡ እስካሁን ፋይሉ ተዘግቶ ነበር። ምክንያቱም የተጠለበው ብር በጣም ቀላል ነው። እንደሱ ሌላ ገጠር ላይ ቦታ ላይ ግን ሲሄድ ከአራት ከአምስት በላይ መስጊዶችን ይሰራልናል። ያ አቃትለ

ምኑ ነው በቃ። አትለምኑ እንጂ የተባላችሁት ሌላ ጣጣ የተባላችሁት የለም። አትለምኑ ደግሞ በዚህ ልክ አያስቆጣም፣ ከናካቴው ማለት ነው። ከዛ ውጪ እንዴ ከስልምና ውጪ ሌላ ነፍ ካታጎሪ ያላችሁ አይደል? ለ ከመድባችሁ፣ አረ አልሐምዱሊላህ ወሽኩር፣ አረ በጀሊሉ፣ አረ እኔ ከስልምና ውጪ ማቅላችሁ ጣጣ የለም። አረ አራት መስጂድ አንሱ ውስጥ መስጂድ ብቻ አይደለም፣ 12 መስጂድ መስራት ይችላል። 12 ሚሊዮን ብር አለ እንዴ ጠይቀው። እና ያው እንግዲህ መልስ ሰጥተዋለች። ስለዚህ በሱ ነሺዳ የሚሰሩ ሰዎች በሙሉ

በቃ እሱ ትክክል ነኝ ብሎ እንዲያስብ አድርጎታል፣ ማለት ነው። ይህ ነገር ደግሞ በጣም ከባድ ነገር ነው። ራሽ ማይሆን ነገር በጣም ግራ ሲገባው ሙቤ እንግዲህ በተደጋጋሚ እየሰራበት ነበረ። መረጃዋ እያመጣ ሲያጋለጥም ነበር። ነገር ግን እሱ ደግሞ መጥቶ እንግዲህ ቁርአን እንኳን መቅራት የማይችል ሰው ብሎ፣ አሁንም ደግሞ አሲያም ከዚህም በፊት ስትል ነበር። በነገራችን ላይ ይህኛውም ደግሞ መጥቶ ከመተቸት ይልቅ ቁርአን በአግባቡ ቅራ እና ላይቭ ላይ ምናምን ብለው ቀጠሮ ተያይዘዋል። እስኪ ቪዲዮን እንመለከታለን

ባቢ፣ አሰላሙ ዓለይኩም ወራሕመትላ ወበረካቱ። መዋዝ ሀቢብ ለኔ ጥሪ አቅርቡልኛል ሰምተን ሚዲያ አለው ልጅ ምና ስሙ መጥቀስ ስለም አልፈልግ ነው የዚ ወንድማችንን እኔ እንደም ከቻላችሁ ሪካርድ ርጉ ስክሪን ማለት ቁጭ ብሎ እያየ እያየ

በነዛር እያየ እኔም ላይቭ ላስቀምጣችሁ። የምር ለቁርአን የሚጨነቅ ከሆነ ቁርአን ስቱዲዮ የምትከፍት ይመስል ምናምን ብሎ የሆነ ስክሪን ሪከርድ አሳይቶ ነበር። ላይቡን እየተከታተልነው ነበረ። በመሀል ብሎ ካደረገኝ አካውንት ሳስቀምጥ ለቁርአን ሐቂቃ፣ የምር እንደው ቦታ ካለህና እስኪ አንተ ስለ ቁርአን የምትጨነቅ ከሆነ ይህን ጥሬ ያቀርብላለሁ። በዚህ አጋጣሚ ፊትለፊት በአንተ ቤት መምጣት ትችላለሁ። እኔም ቤት መተን ቁጭ ብለን ስለ ጉዳዩ በዛው እናነሳለን፣ ስለ ዓላማው በዛው እናነሳለን

ስለ እስቲ ቁጭ ብለን ቁርአን እንቅራ እየቀራሃለን፣ እስቲ እንወያይ በዛው አጋጣሚ ማለት ነው። ያኔ ሁሉንም ነገር እናያለን። ይህን አንተ ለማጋለጥ ሳይሆን ሀቂቃ ለቁርአን የምትጨነቅ ከሆነ አንተስ ቅርአትህን ምን ያህል ነው የሚለውን በዛው አጋጣሚ እናያለን። አላህ ስብሐነ ወተዓላ በሱ ላይ ሊሳሉ ሰዎች ንፎ አይምርም። ትልቁ ወንጀል እኮ ሽርክ ነው። ፈከይፈ እንዴት እንደዚህ አይነት እቅድ ይዘን የሽርክ ስንኞችን

የሰው ጭንቅላት እየበረዘ እንዴት እናስተላልፋል? ማሻአላ ሐባይቤ እንደሰማችሁት ነው። ወንድም ዋዝ ለእኔ ጥሪ ያቀርቡልኛል። እኔም ጥሪውን ተቀብያለሁ። በጣም ደስ እያለኝ ነው የምቀብለው። እንሻላ ማክሰኞ ከምሽቱ ሶስት ሰዓት እኔ ቤት እንገናኛለን። ከዛ በኋላ በሰፊው እንወያያለን። ደስ እያለኝ ከቻልክም ሰይዶዎችን ይዛችሁ ብትመጣ ደስ ይለኛል።

ስለዚህ ሙአዝ ነገ ከምሽቱ ሶስት ሰዓት ላይ ማክሰኞ እንገኛለን፣ እንጸብቃለሁ። ቪዲዮም በተጫነ መጠን ሼር አርጉልኝ፣ ትዊት አርጉልኝ። በጣም ነው ደስ ያለኝ ጥሪውን ስላቀረበልኝ ታንክ ዩ ቨሪ ማች። በዚህ አጋጣሚ ነገ ከምሽቱ ሶስት ሰዓት ሁላችሁም ማክሰኞ እንዳትቀሩ። ሲዩ ር ሰላም አለይኩም።

ላለመሸነፍ የሚደረጉ ነገር ማለት ነው ትክክል አይደለህም ለመባል በነገራችን ላይ የግድ መቅራት አለበት የግድ አዋቂ መሆን አለበት እን ትክክልና ትክክል ያልሆነ እኮ በእስልምና ብዙ ግልጽ የሆኑ ነገራቶች አሉ ግልጽ የሆነ ነገር ነው ደግሞ ወተህ ስትናገር እናንተ ስትል የነበረው እና ለማንኛውም ዛሬ ይኖራቸዋል ማለት ነው ከሶስት ሰዓት በኋላ እንመለከታለን

ነገር ግን ሙዓዝ ያመጣ ሽርክ ምናምን አናስፋፋም ሲል ነበር። አረ ብዙ ነገር ስታደርጉ ነበር ታው ግልጽ የወጣ እንደውም ከሙዚቃ ኢቭን ኮፒ እያደረጋችሁ ያለው እንትን እንመልከት። አብዛኛ ነሺዳ የሚሰሩት ከድሮ ሙዚቀኞች ከዛ ኮፒ እያደረጉ እነሱ ደግሞ በረሶል እና በንትን እያደረጉ እየጻፉ ማለት ነው ኢቭን ይሄ ራሱ ትልቅ ሌብነት ነው፣ አይደለም ሌላ ቀርቶ ማለት ነው አስራ ሁለት ሚሊዮን ብር

ከነ ማስረጃው ተመለከታችሁታ ከሙዚቃ ኮፒ እንደሚያደርጉ ብዙ ብዙ ብዙ እና ኢቭን

ብዙ ሽርኮችም እየደባለቁ መንዙማ እያሉ ብዙ የሚያወሩት ነገር አለ። ለእነሱ ግን እንደ ኖርማል ልክ እንደ ሀዲስ የሚቆጥሩትም ነገር ነው። ስታፍላህ ለአዚም ብለናል። ለማንኛውም ደግሞ አንድ ትልቅ የእንትን ጥግ ይሄ እግረኛው ሚዲያ የሚባለው ጤነኛ ነው። በዚህ ደረጃ ምን አይነት ስንት አይነት ነገር ነው እየተመለከትን ያለ ነው። ዘንድሮ ጭራሽ ለምን አሰላሙ አለይኩም ትላለህ እያለው ነው። ተክቢር ሚዲያን ሁላችሁም ታውቁታላችሁ። ኢስላሚክ ሚዲያ ነው።

ሰላም አለይኩም ወራህመቱላሂ ወበረካቱ ዲኮ መገለጫች ሰላም ታኩን ያ ጀማ እንዴት እንደዚህ ትላለህ? ሰላም ጤና ስለ ለምን አትለም? አረ በጣም የሚያስጠላ ነው። ቪዲዮ እንመለከትና የሚገርምላችሁ ሰጥቶታል ኢንሻላህ እና ሀሳባችሁን ስጡበት። ወገንተኛ ላደረገህም አሁን ቅድምስ መግቢያ ላይ ስልን ነበር አይደለ የሚዲያ አሁን በሙሉ ጊዜ የምትሰራበት ወገንተኛ የሚለውን ዲፋይን አድርግልኝ። ወገንተኛ ምን ማለት ነው? ኢፍትሃዊ ካላደረገ

የሰው ልጅ ወገንተኛ ካንተ በኩል ለምሳሌ ሰላም አለይኩም ብለህ ነው የምትጀምረው። ቻናልህም ተክቢር ነው። ወአለይኩም አሰላም ቢስሚላሂ ብለህ ባርከህ የጀመርከው ፕሮግራም እንዴት ኢትዮጵያ ለተባለ የሁሉም እምነት አማኞች መኖሪያ ለሆነች ያለ ሆነች ሀገር የመስጊድ ጉዳይ ያንገበግህ ወገንተኛ ያረግህ አይደለህም ወይ ነው? አሁን እኔ ሚዛናዊ ነህ ብዬ

እንድቀበል አይደለሁም። ወገን ቅድም እኮ ነግሬሃለሁ። የሚያሳስቡኝ ጉዳዮች ሁሉም ሰው የራሱ የሚያሳስቡት ጉዳዮች ይኖራሉ። ሰላም አለይኩም ያልከው ላይ ሁን ኮሜንት ባደርግ ደስ ይለኛል። እሺ መጀመሪያ ጥያቄዎች ራሱ ሎድድ ናቸው ልበል። ውስጣቸው ያረገዙት ጥያቄዎች ነው፣ አዋልዳቸው መጀመሪያ ጥያቄ የምትቀበለው ምን ቢሆን መሰለህ

አንድ ክርስቲያን ቪዲዮ ሲሰራ እንዴት ናቸው ተመልካቾች፣ እግዚአብሔር ይመስገን እኔ በጣም ጥሩ ጤንነት ላይ ነኝ ብሎ ሲሰራ እንደ ችግር ካየህበትና ይህንን ሰው የምትጠይቀው ከሆነ እንዴት አንተ ሁሉንም በሚመለከት አጀንዳ ላይ ሴኩላር አይደለም። እንደዛ ብሎ ቪዲዮ አይሰራም። አሁን አንተ ፕሮፌሽናል ሰው አንተ ኢሳቅ እሸቱ ያነበብክ በነፍስህ የምታስብ ሚዛናዊ ሰው ነህ። በፊትም ስትጽፋለህ ስለአንተ የጠየቁና የጠየኳቸው ሰዎች

የተወሰኑት ይሄን ነገሩኝ። ሰላም አለይኩም ማለት የቅሬታ አፈጥሩብህ አሁን ቱርክ ከሄደ በኋላ ግን ለይቶለታል። እንዲያውም አሉ ጥያቄ አክራሪ አሁን ቱርክ ከሄደ በኋላ ለይቶለታል። እሺ አክራሪ ነው ቱርክ ተቀምጦ የሚሰራቸው ጉዳዮች በሙሉ

የከሳሾችን አንድ ባህሪ ልንገርህ። እኔ አክቹዋሊ የአውራሪስ ቆዳ ዳብሬያለሁ። በጊዜ ሂደት ብዙም ቆዳ ይደነድናል እና ብዙ እንትን አይመስለኝም። ግን ብዙ ጊዜ የሚተቹኝ ሰዎች መቼም በጣም ብዙ የትችት ወርጅብኝ ነው ያለው። ሁላቸውንም ግን የጋራ የሚያደርጋቸው አንድ ባህሪ አለ። ትችታቸው ምንጊዜም ስፔሲፊክ አይደለም። ስፔሲፊክ በሆነ ጉዳይ ላይ ይሄ ነው ብለው የሚጠቅሱት ነገር የላቸውም። ስለዚህ ምንድን ነው የሚያደርጉት? በጥቅሉ ለምሳሌ እነ ገሊን ትጠላለህ ሊሉ ይችላሉ

ወይ አክራሪ ነህ ሊሉ ይችላሉ። እሺ ዲፋን አድርጉት። ለምሳሌ በዚህ በዚህ ቀን እንዲህ ብለ የተናገርከው ነገር በአክራሪነት የሚያስፈርጅ ነው ስለዚህ ይሄ ንግግርህ እንዴት አክራሪ አለመሆንህን አያሳይም ወይ ብለው አያመጡትም። ጥያቄው ሁልጊዜ ድፍን ወቀሳ ነው የሚሆነው። ድፍን ወቀሳ ደግሞ ለመመለስ አይመችም።